ዛሬም እንግዲህ ሀይሚና ብሩኬ እንግዲህ የክሱ ነገር ብዙዎቻችሁን እያሳሰባችሁ ይገኛል። በነገራችን ላይ እሁድ ለ ሊከስ አይደለም ሄደው ዳኒ ሊያማከር ነው ሰው ዛሬ ይለይለታል ማለት ነው የዳኒ የክስ ጉዳይ። ዛሬ እንግዲህ አንደኛ ዳኒ ከጠበቃው ጋር ያው ለብሩኬ መጥሪያ ያመጣል፣ ምክንያቱም ከሰሻለ ብሎ እንደገና ተወት ሊል አይችልም። ስለዚህ ለብሩኬ መጥሪያ ያመጣል፣ ብሩኬ ደግሞ መልስ ያስገባል ማለት ነው። ገባቸው አይደለም? በሌላ በኩል ሶሴ ትናንትና ሀይሚን ማግኘት እፈልጋለሁ ብላኛለች እያለ ነበር ብሩኬ። ሀይሚን እንግዲህ ማግኘት የፈለገችው ልትዝትባት ነው። ገባችሁ አይደል? ከፍቅረኛ የራቄ ምናምናምን ብላ ልትጠራረቅባት ነው። ሌላ ምንም ሊሆን አይችልም። ሲቀጥል ደግሞ ሀይሚ ክብሯን የጣለችው ራሷና ስለሷ ጓደኛ ለምን እንደዚህ ያለች ሶሲን ምናምን አትበሉ። እስኪ እንደዚህ ያትበሉ እናንተ። ቆይ እኔ እኮ ሶሲስ ብትሆን ባሏን አልጋ ላይ ይዛባት እኮ ነው ያገኘችው። ምን ሆናችሁ ነው ግን ጋይስ እና ዳኒ ዛሬ እንደዚህ አምሮበት ነው የሚመጣው። ሱፉን እንደዚህ ገጭጭ አድርጎ ግጭጭ አድርጎ ማለት ነው፣ ከጠበቃው ጋር ለብሩኬ ደረቱን ወጣጥሮ ጉንጩን ነፋፍቶ አፍንጫውን ወጥሮ ነው ለብሩኬ መጥሪያ የሚያመጣ ማለት ነው። ብቻውን አይመጣም ብቻውን አይመጣም ለምን እንዲህ ይፈራል የቀሩትን ጥሩዞቹን ስለሚያረጋግፍበት ብሩኬ ብቻውን አይመጣም ሁል ዳኒ ለብሩኬ መጥሪያ ያመጣል ግን ደግሞ መጥሪያ መጣ ማለት ብሩኬ ወንጀለኛ ነው አይደለም ምክንያቱም ዳኒ መታኝ ብሎ ቢከስም ብሩኬ ደግሞ ስሜን አጥፍቷል ይላል አያችሁ ስም የማጥፋት ወንጀል አድርጎብኛል ይላል ገብቷቸው አይደለም ዳኒ ራሱ በከሰሰው ክስ ራሱ ነው ተጠያቂ የሚሆነው ገባቸው አይደለም። ሁለተኛ ነገር ማን ነው ይሄ ብሩኬ ሲመተው ቪዲዮ ምናምን አለ እየታገለ ነበር እየተናገረው ቃላት አለ ሲቀጥል የስም ማጥፋት ወንጀልም አለበት ዳኒ ስለዚህ ሁለቱም ነው ተከሳሽ የሚሆኑት ገብታቸኋል ሁለቱም ጥፋተኛ ናቸው ሲቀጥል ብዙዎቻችሁ ሀይሚን በጣም እየወቀራችኋት ነው። በጣም በጣም እንደዚህ አድርጋ ባለጌናት ምናምን ምናምን በቃ ሽንጣችሁን ገትራችሁ ለብሩኬ እየተከራከራችሁ ነው። ብዙዎቻችሁ ለመነጣጠል በጣም ሽንጣችሁን ገትራችሁ እየሰራችሁ ነው። በነገራችን ላይ አንዳንዶቻችሁ ሀይሚን ብቻ፣ አንዳንዶቻችሁ ደግሞ ብሩኬን ብቻ እየደገፋችሁ። በጣም በጣም በጣም እያሽቃበጣችሁ ነው። እናንተ አሁን ታዲያ ተወዳላችሁ ነው የሚባል እንደው እናንተ አሁን ወደዳችሁ ነው የሚባል ወይስ ምንድን ነው? እነሱን የምትለያዩቸው? እነሱ ተለያይተው ደስተኛ እንደማይሆኑ ታውቃላችሁ። ገብቷችኋላ ተለያይተው ሁለቱም ደስተኛ አይሆኑም። ስለዚህ እነሱን የምትወዷቸው ከሆነ ደግሞ እነሱን አንድ የሚያደርግ ነገር እንጂ የሚያለያይ ነገር፣ የሚያቃቅር ነገር ያለፈ ነገር እያነሳችሁ ማጣላት ነው የሚሻል ወይስ ደግሞ አንድ የሚያደርጋቸውን ነገር ማድረግ? የምሬን እኮ ነው። ና ሀይሚ ባለቄናት ሀይሚ አትረበውም። ለሀይሚ አይፎር ስልክ ገዝቶ ስንት ነገር አድርጎላት፣ እናንተ እናንተ የብሩኬ ብቻ ነው የሚታያችሁ። ብሩኬ ለሀይሚ ያደረገላት ብቻ ነው የሚታያችሁ። ሀይሚ ስለ ብሩኬ ያደረገችውን አታዩም። እንደ እናንተ ቻናሉ ሁለት መቶ ሀምሳ ሺ የደረሰው በማን ይመስላቸዋል? መኪና የገዛው በማን ይመስላቸዋል? ሀይሚ ቢሆን እንዲህ ሁለት መቶ ሺ የገባችው በማን ነው? በብሩኬ ነው። ስለዚህ ሁለቱም ይጠቃቀማሉ። ዩቲዩብ ማለት በጋራ የሚሰሩ ከሆነ ለሱ አንድ ቪዲዮ፣ ለሱ አንድ ቪዲዮ ነው። እዚህ ጋር ማንም ማንንም አይጠቅምም። ስጦታ ሰጣት ሁለት መቶ ሺ ብርሽ አንዱ ቪዲዮ ላይ እኮ የሚሰሩት ነው ሁለት መቶ ሁለት መቶ ሺህ ቢያገኘኮ ሁለት መቶ ዶላር ነው። በቃ ይሄ ደግሞ ስንት እንደሚሆን ካልኩሌት አድርጊያት እያንዳንድሽ ማለት ነው እና በአንድ በሁለት ቪዲዮ ነው የሚገዛው ገባቸው አይደለም? ስለዚህ እንደዚህ የሆነ በጣም አታካብዱት ገብቷቸዋል። እንዴት ናችሁ የኔ ወዶች? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። በነገራችን ላይ ጉንፋን ይዞኛል። በጣም ይቅርታ እየጮህኩ ማውራት ራሱ አልችሉም፣ ጉሮሮኝ በጣም ስላመመኝ። እሺ የኔ ወዶች፣ እንዴት ናችሁ? ሰሞኑን ግን ፍቅርና ሄሉን ረሳዋቸው የኔ እንቁዎች። ቆይ በኋላ መጣባቸዋሉ። ወይኔ ወይኔ ወይኔ፣ ፍቅርና ፏድማ

ይህንን በሌላ ቪዲዮ እመጣበታለሁ። በነገራችን ላይ አሁን ለወራ የመጣው ስለ ሶሲ ነው። ብዙዎቻችሁ ስለ ሀይሚ በጣም መጥፎ ነገር እያወራችሁ ነው። እኔ አንዳንድ ሴቶች ወንድ አምላክ የምትሆኑት ነገር ነው ግራም ይገባኝ ና ስለ ሀይሚ ለወራ ነው የመጣት። በኋላ ደግሞ ሄለና ፍቅርን አመጣቸዋለሁ። ስለ እነሱ ስሪልኝ እያላችሁ ውይን የራሱ ስለ እነሱ ማውራት በጣም ነው የናፈቀኛ ይሄኔ አቃጣዮች፣ በኋላ እመጣለሁ ና ሀይሚ ጋለቆይ እስኪ እናንተ አሁን እንደ እንደ ስለ ሀይሚ ላወራ፣ አይ ሀይሚ የኔ ውድ ብሩኬ ብቻውን አንቀጠቀጠው። ፈጣሪ ሆይ ትዕግስቱን ስጠኝ። ሴቶቹ ምን ሆናችሁ ነው እንደዚህ የምታሽቃብጡት? ርብ ፈጣሪ ስም እኔ ብሩኬን በጣም ነው የምወደው። ይመቸኛል። በቃ ብሩኬ የመርሰነ ስርዓት ያለው ልጅ ነውና ሰው እንዲጠላ አታድርጉት። እስኪ እናንተ እናደንቃለን እያላችሁ እናንተ በምትናገሩት አጸያፊ ቃል፣ እናንተ በምታደርጉት አጸያፊ ነገር ለሀይሚሴሉ ብሩኬን የሆነ በእርግጥ የሚጠላው አይኖርም፣ ግን ብቻ የሆነ ጥላቻ ሊኖርባቸው ይችላል። ብሩኬ አሁን ላይ ምንም እያደረገ አይደለም። እንደውም አሁን ላይ ሊታረቁ ትንሽ ነው የቀራቸው፣ እየተቀራረቡ ነው። አሁን እንደዚህ ከባለፈው አሁን ይሻላል። ያሁን የትናንት ነው ቪዲዮ አሁን። ለምሳሌ ማች ለብሰዋል፣ ሲያወሩ ተረጋግተው ነው ተቃቅፎ ምናምን፣ ብቻ ብዙ ልዩነት አለ። ብሩኬም ስቶሪ ላይ እንግዲህ የውስጤን ታውቂያለሽ ወደ ጸሎት ወደ ቤተክርስቲያን እየዞረ ነውና አሁን ብሩኬ ከሶሴና ከዳኒ ወጥቶ ከሀይሜ ጋር መሆን ነው የፈለገው። ገብቷችኋል? አሁን ብሩኬ የሚፈልገው ምንዶ ታውቃላችሁ? ሶሴን ይፈልጋል ይፈልጋል። ብሩኬ ሶሴን አይፈልግም በጭራሽ ማለት ነው። ሌሎቻችሁም እኛን ይፈልገናል ብላችሁ የእሱን ፕሮፋይል አድርጋችሁ የኔ ጠንበለን፣ የኔ ሸበላ፣ የኔ ወርቅ፣ የኔ አማላይ መብታችሁ ነው ማለት ግን የእናንተ አይሆንም ልላችሁ ፈልጌ ነው። አሁን ብሩኬ ሀይሚ ጋ መሆን ፈልጓል። በቃ ይቅርታ ጠይቆ ሀይሚ ጋ ነው የሚሆነው። ግን ደግሞ በመሀል የሚፈጠሩት ነገሮች በጣም ውስብስብ እየሆኑ ነው እና ደግሞ ዳኒ ሀይሚሌ መስተፋቅር አሰራባት። ቱ ባለጌዎች አፈር ብሎ ምን አይነቶቹ ስታስጣሉ። አሁን እንደዛ ነው። ወሬ ይወራል። ምን አይነት በፈጣሪ ስም ምንድን ነው ምን አይነት ጉደኞች ናቸው ወይኔ ጮህ ብዬ ብስቅ እንዲደስ እንደሚለኝ ግን ደግሞ አይ አይ ማዳም የሰራሽ ሚስጥሽ በእውነት አይ እና ምን ልላችሁ ፈልጌ ነው እኔ እኮ ተደብቄ ነው ምሰራው በነገራችን ላይ የሆነ ቀን ካዩኝ ያልቅልኛል እያልኩ ማለት ነው አያ ኮሚቴው ይኖረኝ አይኖረኝ ማንም የሚያቀሳው የለም ቤተሰቦች የራሱ አቁም ከቴና ከና ወይ ስመኝ። አሁን ስለ አንቺ ነው ልታወሪ የመጣሽው? ስለ ሀይሚ ነው ፈጣሪ ሆይ። ስለ ራሴ ቆይ አዋራቸዋለሁ፣ አዋራቸዋለሁ አንድ ቀን ኢትዮጵያ ስሄድ ማለት ነው። ስለ ራሴ ብድንብ ነው ማራቸው እና ከሀይሚ ጋር የት ላይ የነበር መስተፋቅር አፈር ብሉ ስታስጠሉ። የምን መስተ ይህ ነገር አሁንም አለ እንዲናንተ ሀይሚ ዳኒን ዳኒን እያለች ነው አሉ። መቻለች እሷ ልትጠይቁ ለምን ሄደች? እግዜር ያሳያችሁ። እንግዲህ ብሩኬ እንዳይታሰርባት ብላ እሷ ሄዳ እንግዲህ ዳኒን፣ እባክ እባክ ብላ መለመን። እዚህ ጋር ደግሞ ሴቶቹ አሽቃባጮቹ መጥተው ሀይሚ ለምን ሄደች? ርብ መድኃኔ ዓለም፣ የእውነት እነዚህ ሁለት ልጆች አሁን ላይ እያደረጋቸው ያላችሁት፣ በተለይ ደጋፊ አድናቂ የምትባሉ ሰዎች ስነስርዓታችሁን ያዙ። እንደ ብሩኬ ልታፈቅሩ ትችላላችሁ፣ እንደማታገኙት እያወቃችሁ እሺ። እንግዲህ አንዳንዴ እንደሚባለው መጽሐፍ ላይም እንዳነበብኩት ከሆነ ፍቅር ማለት ለሚወዱት ሰው መኖር ነው ይባላል። እቺን ነገር ተግባራዊ ያድርጓት፣ ሰላሳ ሁለቱ ሴቶች እቺን ነገር ተግባራዊ ያድርጓት። ፍቅር ማለት ለሚወዱት ሰው መኖር ነው ስለዚህ እናንተም ለብሩኬ ፍቅር፣ ለብሩኬ ደስታ ስትሉ ምታፈቅሮት ከሆነ ሀይሚን ወደ እሱ እንድትቀርብ አግዙት። ይሄ ነው ልላችሁ የምፈልገው። በእርግጥ እነሱ አይጣሉ አይጣሉም አይለያዩ። እንደው ልፋታችሁ ከንቱ። በተለይ አንድ ሰው ወግናችሁ የምታወሩ ሰዎች ተዋረዳችሁ። በኋላ ሲታረቁ ምን ብላችሁ እንደምታወሩ እንግዲህ ያናውቅም። እንግዲህ እናንተ ጉደኞች አንድ ላይ ሲሆኑ እንዴት ልታደርጉት ነው? የሀይሚን ፎቶ ቆርጣችሁ የቡራን ብቻ ልታደርጉት ነው? እንደው ያኔ መውጫው መግቢያ እንዳይጠፋችሁ፣ ገብቷችሁ ኋላ ድመት እንዳየች አይጥ ስትሽለከለኩ ወይም ፕሮፋይላችሁ ስትቀይሩ እናያችኋለን እና እንግዲህ ዛሬ ለቡራ ዳኒ መጥሪያውን ያመጣል። ምክንያቱም ከስሻለሁ ብሏል። አይመለስም። ቪዲዮ መስራት ይፈልጋሉ። ያመጣል። ምንም መደንግጥ አያስፈልግም። ሲጀመሩ ብሩኬ ምናምን ምናምን ልትረዱ ትችላላችሁ ግን ምንም ሰው እኮ በሕግ እኮ ከሄደ ምንም ሊሆን አይችልም። ሲጀመር እንኳን ይሄ ቀላሉ ነገር ምንም ሊያደርገው አይችልም። ሲቀጥል ደግሞ በሕግ ሰው ሲከሰስ በሽማግሌ ታረጎ ይባላል መጀመሪያ እና እነሱ የሚታረቁእና የሚግባቡ ከሆነ ሲጀመር የትም የተማሄዱም እዚሁ ታርቀው በሰላማዊ መንገድ ይፈታሉ ማለት ነው እና እነዚህ ልጆች አንድ ትልቅ ሰው መሀላቸው ገብቶ ቢያስታርቃቸው በእርግጠኝነት ይታረቃሉ። ለማንኛውም የኔ ውዶች ቪዲዮ እያረዘምኩባችሁ ነው መሰለኝ የከ 1 ደቂቃ በላይ ማውራት አይመቸኝም። ለማንኛውም እችን ታከል ካወራችሁ፣ ሰሞኑን ደግሞ ስራ ቢዚ ነን ሁላችንም። የኔ ወዶች አይዟችሁ። ለማንኛውም አንዳንድ እየተደበቅኩ እሰራላቸዋለሁ ሲመቸኝ ሲመቸኝ፣ እና እኛ ፈታ ዘና እንላለን። እኔ ማንንም ማንንም እኔ አልደግፍም፣ አላሽቃብጥም። ይቅርታ አድርጉልኝ። ግን ደግሞ በተለይ ሴቶችን የሚያንቋሽ ሰው በጣም ነው የሚያናድደኝ። እና ሀይሚዬ የኔ ውድ የኔ ቾኮላታ አይዞሽሽን ቡራም እንዲሁ በቅርቡ ይታረቃሉ ብላችሁ አታሽቀብጡ። ነገ ለሚታረቁት ልጆቹ ያኔ ታፍሩበታላችሁ። አሁን ላይ ቡራ እንደዚህ ነው፣ ሀይሚ እንደዚህ ናት የምትሉ ሰዎች ነገ አብሮ ለሚቀጥሉት ነገር አሁን ላይ ሁለቱን እነጣጥላችሁ አንዴ ስለ ብሩኬ እንዲያርጎላት እንዲያርጎላት ምን ሼ ነው ምን ሼ ነው የእሷንም አስቡ አንዳንዴ